በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ ብሩካን እግዚአብሔር ልጆች እጅግ የተከበራችሁ መለኮት የወደዳችሁ እግዚአብሔር የወደዳችሁ ውድ ልጁን እግዚአብሔር አብ የላከልን የላከላችሁ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ ቤዛ መድኃኒት ሆኖ ዳስ ሲከፈል ዳይ ተክፍልለት ሕዝብ ያደረገን ያደረጋችሁ መንፈስ ቅዱስ የወደዳችሁ ያተማችሁ እግዚአብሔር ልጆች በፊቱ የምትለመልሙ ቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ የተመሰገነ የተወደደ ይሁን። እግዚአብሔር ልጆች የእግዚአብሔር ስለሆናችሁ እንኳን ደስ አላችሁ፣ እንኳን ደስ አለ። ሁለት ማሳሰቢያዎችን እናገርና ወደ ትምህርታችን እንገባለን። የመጀመሪያው ማሳሰቢያዬ አንድ ካህን ሁለት እግራቸው ተቆርጦ ትልቅ ሰው ናቸው፣ ብዙ ህዝብ ያገለገሉ በኋላ ግን በስኳር ህመም ምክንያት ቤት ተቀምጠው ለሀገር ነው ያሉት። እሳቸውን አባት ነው የምናገለግለው በዚህ ፕሮግራማችን። የአጋፒ ቤተሰቦችን እናቋቁማቸዋለን። ምረቃታቸው ይደርሰናል። ይህንን እናሳስባለን። እንድናግዝ የ9114138 ስልኬ ነው። ሁለተኛው ማሳሰቢያዬ ወደ ኢየሩሳሌም እስራኤል ሀገር ለአስር ቀን ለጌታችን ልደት ለገና እንሄዳለን። እንግዲህ እዛ ሀገር ሄደን የምናያቸው በህይወት ዘመናችን ደግሞ ላናያቸው የማንችላቸው ነገሮች ናቸውና የጌታችን የልደቱን ቦታ የስቅለቱን ቦታ፣ መቃብሩ ባዶውን መቃብር፣ የእመቤታችንን መኖሪያ፣ የቃና ዘገሊላን ሰርግ፣ የዮርዳኖስን ጸበል ምን ልበላችሁ፣ በጣም ድንቅ ጉዞ ነው የምናደርገው። አስባችሁበት፣ አሁን ባልኩት ስልክ አሳወቅሁኝ። እንዴት ነው የምንጓዝ እንነጋገራለን። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ቅድም እንዳያችሁት ርዕሱ ላይ ይህ እንዴት ይሆንልኛል ለሚለው ጥያቄያችን አምላካዊ መልስ ነው። እንግዲህ ይህን ጥያቄ የጠየቀችን እናታችን በቤታችን ቅዱስ ድንግል ማርያም ናት። ሉቃስ ወንጌል ምዕራፍ አንድ ላይ ታላቁ መልአክ ቅዱስ ገብርኤል መቶ አበሰራት ጊዜ ይህ እንዴት ይሆናል ብለዋለች። ሉቃስ 1 34 ላይ የመላኩ ብስርዓት እንግዳ ብስርዓት ነው። ምድር ላይ ከዚህ ቀደም ሆኖ የሚያውቅ አይደለም። በሴቶች ስርዓት ሊሆን የማይችል ነው። ወንድ የሌለበት ተሳትፎ የሌለበት ጽንስ የለም እና እሷ የተነገራት ግን ይህንን ስለነበረ እንዴት ሊሆን ይችላል ብላለች እኛ ሰዎች እኛን ወክላ ነው እግዚአብሔር ወደኛ መላኩን ሲልክ እግዚአብሔር ወደኛ በረከት ሲልክ እግዚአብሔር ወደኛ ትርግና ሲልክ እግዚአብሔር ወደኛ ኃይሉንና ምንድነው እጁን ሲልክልን እኛ ከራሳችን ትከሻ አንጻር ስለምናየው እንዴት ብለን እንጠይቃለን? እንዴት ተገኘ እኔ ቤት የሚለው መዝሙር የዚህ ጥያቄ መልስ ነው እንዴት እንደ ቤት ትገባለህ እንድለዋለን። እግዚአብሔርን የሚያክል ትልቅ ቅዱስ የሆነ አምላክ ንጹህ የሆነ አምላክ በኃጢአተኛ ቤት ሲገባ እንጠይቃለን። ሁልጊዜ እንዴት ቤት ገባ እንላለን። ጌታችን ኢየሱስ ክርስቶስ በቀራጮች ቤት ሲበላ እንዴት ይገባል እዛ ቤት ብለውት ነበር። ፈሪሳዊ አይደል እንዴት ብሎ ተገርመው ነበር። ያሁ እንግዲህ የኛ እግዚአብሔር አስገራሚ ነው። ከሁሉስ ጋር ነው የሚገባው። በህይወታችን ውስጥ ከእኛ ትከሻ ልክ ያለፈ ነገር የሚሰራ አምላክ ስለዚህ በስራው ሁልጊዜ ያስገርመናል፣ ያስተነቅጠናል። አይሁንም ብለን ልናስብ እንችላለን። ያለ ወንድ ዘር መጽነስን ከዚህ ቀደም ሰምታ ስለማታቅ የኢያቄም ልጅ ድንግል ማርያም እንዴት ይሆንልኛል ብላ ጠይቀዋለች። ይሄ ጥያቄ የሰውን አለመቻል ያሳያል። ሰው የእግዚአብሔር እጅ ካልደገፈው በስተቀር በፍጹም አይችልም። እንደምታውቁት ነው፣ የሰው ልጅ የዚህ ዓለም ገዥ ነው። የፍጥረት ሁሉ ገዢ ነው። ውቅያኖስን ይገዛል፣ ጠፈርን ይገዛል፣ መሬቱን ይገዛል፣ እፅዋቱን ሁሉ አዘርቱን ይገዛል። የሰው ልጅ እንደዚህም ገዢ ሆኖ የሰው ልጅ እግዚአብሔር ካልረዳው የማይሆንለት ብሱ ነገር አለ፣ የማይችለው ብዙ ነገር አለ። ያለ እግዚአብሔር ልሰልፍ ቢል ሰልፍ ላይ ቀና ሊል ይችላል በጦርነት ድል ሊያረግ ይችላል ያለ እግዚአብሔር ልነግድ ቢል ከስሮ ሊቀር ይችላል ያለ እግዚአብሔር ልወደድ ቢል ተንቆ ሊቀር ይችላል ያለ እግዚአብሔር ልንገስ ቢል ወንበሩ ሊገለበት ይችላል የሰው ልጅ አቅም ቢኖረውም ግን ዳዊት እንዳለው እግዚአብሔርን ጉልበት ካላደረገ አሸናፊ መሆን አይችልም ለዚህ ነው ሰው ብቻውን ይሆን ዘንድ መልካም አይደለም የተባለው እግዚአብሔር የሰውን የሆነ ብርታት ወስዶበታል። የሆነ ብርታቱን ወስዶ እጁ ላይ አስቀምጦታል። እሱ እጅ ላይ ሰው ብቻውን እንዳይበረታ። ለዚህ ነው ሰው በኃይሉ አይበረታም የተባለው። እንግዲህ ይሄንን እውነት ሁላችንም እናውቃለን፣ ተቀብለን እንኖራለን። እንደዚህ አይነት ሰው በኃይሉ ማይበረታ ሚስኪን ፍጥረት እግዚአብሔር ሲረዳው እንዴት ይሆናል ብሎ ይጠይቃል። እሱ አይችለውማ እሱ አያደርገውም። የእሱ ትከሻ የእሱ አቅም ለዛ ልክና መጠን አይደለም። በዚህ ምክንያት ከእግዚአብሔር የሚመጡ ነገሮችን በሁለት አንጻር ልናያቸው እንችላለን። አንደኛዎች በእምነት ይመለከቱታል። እመቤታችን እንዴት ይሆንልኛል ባለችው ጊዜ የእግዚአብሔርን ስራ በነ ኤልሳቤጥ ያደረገውን ነገራት። ዘመድሽ ኤልሳቤጥ ካረጀሽ በኋላ ፀንሳለች፣ አታይም ወይ የእሱን መካን ይሏት የነበረች ሴት ስድስት ወር ሆኗታል አላት። እግዚአብሔር እኮ የሚሳኑ ነገር የለም ማለት ከዚህ በላይ ማስረጃ የለውም። ስለዚህ መልአኩ ቅዱስ የተናገሩ የመጨረሻው ቃል ነው እግዚአብሔር የሚያቅተው ነገር የለም ሲላ፣ አዎ አምናለሁ፣ እግዚአብሔር የሚያቅተው ነገር የለም፣ እንደ ቃል ይደረግልኝ ብላ አመነች። እንዴት ይሆንልኛል የሚሉ ሰዎች እግዚአብሔር የሚሳነው ነገር የለም ሲባሉም አብሮ ማመን አለባቸው። ይሄ እምነት ይባሉ ብፁ ወገን ብፁዕ አቡነ ቃውስጦስ ምን ብለዋል? እምነት ማለት እንደ ግዜ እንደ ቅዱስ ገብርኤል እግዚአብሔር የሚሳነው ነገር የለ ማለት እንደ መቤታችን እንደ ቃልህ ይደረግልኝ ማለት ነው ብለዋል። እግዚአብሔር ይችላል፣ የሚያቅተው ነገር የለም። ይሄ እውነት ነው። ስለዚህ ከሰማይ የሆነውን ነገር በእግዚአብሔር ችሎታ ነው የምንቀበለው። ረድኤት በሉት፣ እድሜ በሉት፣ ጤና በሉት፣ ህይወት በሉት፣ ክብር በሉት፣ የዘላለም ህይወት በሉት፣ ጽድቅ በሉት፣ ከሰማይ ነው ክርስቶስ ነው። በእግዚአብሔር ችሎታ ነው የምንቀበለው፣ ከእኛ አይደለም። እያቸው በጎ ነገር ብናደርግ በሉት በጎ ነገር በእኛ ውስጥ የተገኘው ከእግዚአብሔር በሆነው ነገር ነው። ለዚህ ነው ዳዊት ከአንተ በቀር በጎነት የለኝም። በአንጻሩ ደግሞ ቅዱስ ጳውሎስ በእኔ ማለትም በስጋዬ ምንም መልካም በጎ ነገር የለም። በጎ እንኳን ሰርቼ ብቀኝ ከሰማይ ከእግዚአብሔር እጅ የሆነ በጎነት ስለዚህ አንደኛው ማወቅ ያለብን ነገር እንዴት ይሆንልኛል የሚሉ ሰዎች እግዚአብሔር የሚያቅተው ነገር እንደሌለ ሲነገራችሁ ማመን አለባቸው። አሁን አንዳንዴ ከአቅማችን በላይ የሆኑ ነገሮች፣ ተስፋዎች ተገብቶልን ይሆናል። እግዚአብሔር ይረዳሃል እንባላለን ትሞታለህ ብሎን ሐኪም ሄዶ እግዚአብሔር ይረዳሃል ተብለን እንችላለን። ሰሞኑን አንድ ሕክምና ቦታ ሂጅ ነበር እና የምጠይቃት ሴት በህይወትና በሞት መካከል ነበረች የነበረችው እና ሐኪሞቹን ሳናገራቸው ተስፋ የላትም ነው ያሉት። ሄዳችሁ የሬሳ ሳጥን እንድትገዙ የሚያነሳሳ ንግግር እንዲተናገሩ ግን እግዚአብሔር ግን ይችላል ብዬ ደግሞ ካህኑ እናገር ነበር። የለም፣ እግዚአብሔር እኮ ይችላል። ያለቀ የተቆረጠን ተስፋ እኮ ይቀጥላል። የአንዲት ልጅ እናት ናት። ሴት ብቸኛ ናት። ልጇ የምታሳድግ ብቻዋን እንዴት ትታት ሄዳለች? እግዚአብሔር እኮ እንደጨካኝ አይደል እያልኩ ነበር። በጊዜው ግን እዛ ጋር ቆሜ ይሄን ስል እውነት ለመናገር ሞኝ ሰው ነው የሚመስለው። ሁኔታው በጣም ተስፋ አስቆራጭ ነበር። እግዚአብሔር እንዴት ሊያደርገው ይችላል ይላል የሚሰማ ሰው። ግን እግዚአብሔር የሚሰማ ነገር የለም። እቺ ሴት ጎዳ ነች በህይወት ወጣች፣ ልጅ ጋር መጣች። ትመልስ እግዚአብሔር እንዴት ይሆናል ላልነው ሰዎች መልስ ሊያመጣልን ይችላል ማለት ማመን ያስፈልጋል። እንግዲህ አንደኞቹ እንደመቤታችን ቤታችን እንዴት ይሆንልኛ ብለው ጠይቀው እግዚአብሔር እንደማያውቀት ሲሰሙ ቶሎ የሚያምኑ ናቸው። ሁለተኛዎቹ ደግሞ እንደ ዘካሪያስ አይነቶቹ በሀሳባቸው የሚጸኑ ናቸው። እንዴት ይሆናል? አርጅቻለሁ፣ ሚስቴም አርጅታለች። ከእግዚአብሔር ተላከው እንዴት ቃል ላምን ይችላል? አንተ ራሱ መላክ አላምንህም አይነት መልእክት ነው የሰጠው። ስለዚህ የሚታመንበትን ምልክት ሰጠው ቅዱስ ገብ ማይከራከረዋል በእግዚአብሔር ችሎታ እንደ ራሳቸውም ይመስላቸዋል። በእነሱ እጅ ልክ እግዚአብሔርን የሚለኩ ሰዎች አሉ። ችግር ያልፋል ሲባል የሚያልፍ አይመስላቸውም። የታመመ ይድናል ሲባል የሚድን አይመስላቸውም። የታሰረ ይፈታል ሲባል የሚፈታ አይመስላቸውም። የተቸገረ ይባረካል ሲባል የሚባረክ አይመስላቸውም። ቀን የጨለመበት ቀን ይወጣለታል ሲባል አይመስላቸውም። ኃጢአተኛ ይቀደሳል ለእስካሁን ደግሞ ይበቃል ሲባል አይመስላቸውም። አይመስላቸው፣ እነሱ አይመስላቸው፣ ግን እግዚአብሔር ግን ምስተ ስራውን አያቆምም። ታዳጊነቱ እግዚአብሔር ችዶታው ሰውን ፈላጊነቱ ለሰው ተአምራት ፈላጊነቱን አቋርጦ ያቀም የእኛ ጌታ። ስለዚህ እንዴት ይደረግልኛል የሚል ጥያቄ በህይወታችሁ ውስጥ አንዳንዴ ይመጣል። እኔ ኃጢአተኛ ነኝ ከሚል ተነስተ ሊሆን ይችላል። እኔ ኃጢአተኛ ነኝ፣ ጌታችን የኃጢአተኞች ወዳጅ ተብለው መከሰሱን ስላልሰማችሁ ነው። እነዛ መጠኝ ወዳጃችን ነው ይወደናል። ከዚህኛው ከኃጢአቱ አልፎ ነው የሚያየ። እኛ ከኃጢአታችን እንበልጣለን። በደንብ ነው የሚያየ። ኃጢአታችን ከእኛ አይበልጥም። ስለዚህ አልፎ ነው የሚያየ። ስለዚህ ሊረዳን ሊወደን ይችላል፣ ሊቀልለን ይችላል፣ ሊቀድሰን ይችላል። እንዴት ይሆንልኛል? ደካማ ነኝ። አዎ ደካማ ነን፣ ግን እግዚአብሔር ያበረታል። ኃይል የሌለውን ሰው የሚያበረታ እግዚአብሔር፣ ጉልበት የሚሆነው እግዚአብሔር ያበረታል። እንዴት ሰው ያገለለኝ ሰው እንዲያለኝ ሰው እንዲያለኝ ብቻዬን የጣለኝ ሜዳ ላይ የጣለኝ እሱን ሰው ነው ያደረገው። እግዚአብሔር ግን እንደዚህ አይደለም። አምላካዊ መልስ ግን እንደዚህ አይደለም። እግዚአብሔር ደግነትና ቸርነት በዘመናት አይለወጥም። ሰው እንደሚያይ ፊትን ነው፣ እግዚአብሔር ልብን ነው የሚያየው። ስለዚህ ያንን አድርጎ እጁን ዘርግቶ ያነሳሃል፣ ከወደቅክበት ያነሳሻል። ለእግዚአብሔር የሚሳነው ነገር የለም የለም። እግዚአብሔር ልጆች የብዙ ብዙ ሰዎች ጥያቄ ነው፣ እንዴት ይሆንልኝ? ስብከት ሲሰበክ ስንሰማ የእግዚአብሔር ቃል ሲነገር ወይ መጽሐፍ ቅዱስ ስትገልጡ ስታነቡ ለእናንተ የሚመጣ ቃል አለ እንዳለ ቃሉ ግን ከእናንተ ጥበቃ ጋር አይገናኝ። እናንተ ሞት ስትጠብቁ ቃሉ ስለ ሕይወትና ስለ ክብር ይሆናል የሚያወራው። ልክ ኤልያስ ግደለኝ፣ ግደለኝ፣ ግደለኝ እኔ ከአባቶች አልበልጥም እያለ ሲጸልይ እግዚአብሔር ግን በእሳት ሰረገላ ሳትሞት ወደላይ ወደላይ ወስደሃለሁ ያለ እሱም የሚያስበው ሌላ እግዚአብሔር የሚያስበው ሌላ አይመስልም። ግን እኛ የምናስበው ሌላ እግዚአብሔር የሚያስበው ሌላ። ለዚህ ነው እግዚአብሔር ቤተ ክርስቲያን በልልታ የምትሞላው። ለዚህ ነው የመድኃኒዓለም ንቅስ በልልታ የሚሞላው። የሚሰራው ስራ ነው የሚያደርገው ቸርነት ነው የደረሰላቸው ናቸው ድል የሚሉት አይሆንም ያሉት ነገር ሆኖ አለቀ ያሉት ነገር ተስፋ አግኝቶ ሞት ያሉት ነገር ተነስቶ ለዚያ ነው ሰዎች እልል የሚሉት። ለዛ ነድፎ ደፎዳ ቦታ ተሸክመው መቅደሱን የሚዞሩ የሚዞሩት ተንበርከው እልል የሚሉት ስለዚያ ነው እናቶቻችን። እግዚአብሔር ስላለ የሚያቅተው ነገር ስለሌለ፣ ተአምራት አድራጊ ስለሆነ፣ የዳሃደግ አሳዳጊ ስለሆነ፣ የባልቴቷ ዳኛ ስለሆነ፣ እንባ አባሽ ስለሆነ፣ የልብን ሰሚ ስለሆነ፣ ለዚያ ነው ለዛ ነው እንዴት የተባለውን ነገር ሁሉ አድርጎ የሚያሳይ አምላክ እናያለ። በዚህ ደስ ይበላችሁ። እግዚአብሔር ልጅ የሰማኑን በልቦናችን ጻፍልን። መንፈስ ቅዱስ ይባርካችሁ። እግዚአብሔርቸርነት የነታችን መቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁ ኮሜንት ጻፉ፣ ዘራችሁ ይባረክ። ላይክ ቡተን ተጫኑት። ቀሲስ አሸናፊ ገብረ ማርያም ነኝ። መሳስበይ እንዳትረሱ ሰላም።